ሰላም ጤና ይስጥልኝ። የተወደዳችሁና ተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ረቡዕ ምሽት ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችን እንድትከታተሉ በአክብሮት እጠይቃለሁ። መረጃን የማስቀድምላችሁ በሀገራችን ኢትዮጵያ በ አማራ ክልል እና በኦሮሚያ ክልል ውጊያዎች የቀጠሉበት ሁኔታን ያለው። ከዚሁ ጋር ተያይዞ እንግዲህ በኦሮሚያ ክልል ምዕራብ ሸዋ ዞን ጮቤ ወረዳ ዛሬ በመንግስት ወታደሮች ላይ ጉዳት ደርሷል። ኦነግ የዘመቻ አንድ ሺህ ግንባሮች በሚል ትላንትና በአወጀው አዋጅ መሰረት እንግዲህ የተለያዩ ቦታዎች ላይ ውጊያ እያደረገ ይገኛል። በተመሳሳይ በወለጋ ምዕራብ ወለጋ ዞን ቅልጡ ወረዳ ላይም እንደዚሁም ቄለም ወለጋ ምስራቅ ወለጋ ዞን ቡኖ በደሌ በርካታ የመንግስት ወታደሮች ተገሏል፣ ተማርኳል። ዘመቻ አንድ ሺ ግንባሮች እንግዲህ በኦሮሚያ ክልል ተጠናክሮ የቀጠለበት ሁኔታን ያለው በዛ አካባቢ እንግዲህ ሰላማዊ ሰዎች ጥንቃቄ እንዲያደርጉ መልእክት እየተላለፈ ይገኛል። ከዚህ በፊት በአማራ ክልል ታጣቂዎችን ጠልላቸዋል ለታጣቂዎች ምግብ ሰጥታቸዋል፣ ለታጣቂዎች መንገድ መርታቸዋል፣ መረጃ ሰጥታቸዋል የሚሉ ተልካሻ ምክንያቶች በርካታ ያልታጠቁ ንጹሐንን ሰለባ አድርጓል። ኦሮሚያ ክልልም ይሄ ስጋት ስላለ ከኦሮሚያ ክልል ውጭ ያሉ የአማራ ተወላጆችም እንዲሁ የኦሮሞ ተወላጆችም ጥንቃቄ እንዲያደርጉ መልዕክት እየተላለፈ ይገኛል። ከዚሁ ጎን ለጎን መከላከያ ደግሞ በርካታ ወታደሩ በርካታ የ ኦነግ ሸኔ ወታደሮችን ደምስሻለው ነው የሚለው። እንግዲህ ይሄ ደምስሻለው ንግግር በአማራ ክልልም በተለያዩ ቦታዎች ላይ ይሰሙ ነበር። አማራ ክልል ሌላው ቀርቶ በጎጃም ቀጠና ብቻ ሶስት እዝ የተሰለፈበት ሁኔታ ያለው ሁልጊዜ ተደምስሷል ነው የሚሉኝ። ከተደመሰሰ አንዱን እዝ እንኳን እንዴት ማውጣት አልቻሉም? በአንድ በኩል ወታደሮቹ ጫማ እንኳን የምንቀይርበት ጊዜ አላገኘንም እያሉ ብሶታቸውን እየገለጹ ባሉበት ሰዓት ደመሰስን ካሉና ከተደመሰሱ አንድ እዝ እንኳን ሁለት እዝ እንኳን እንዴት ማውጣት አልተቻለ እንዴት ወደ አላውጥቶ ይሄ የሚያለቅሰው ወታደር ጫማውን እንዲቀይር ልብሱን እንዲቀይር ቤተሰብ ፍቃድ ቤተሰቡን እንዲያይ ልጆቹን እንዲያይ እንዴት አልተደረገ የሚምሉት በርካቶች ሀሳብ እያነሱ ይገኛሉ ይሄ ወታደራዊ ፕሮፓጋንዳ ነው ጎበዝ ወታደር ደመሰስኩ ካሌ ማመታቱን ልታውቁት ያስፈልጋል ምክንያቱም እኛ ያለፍንበትና ያሳለፍናቸው ጊዜያቶች እንዲህ ነበሩ ከተመታ እጅ ላለመስጠት ደምስሰናል ትላለ። እኔ ውትድርና ውስጥ በነበርኩበት ጊዜ ኢላማቶክስ ልምምድ ሄደን ውድድር አለ። ከሻለቃ ሻለቃ፣ ከብርጌድ ብርጌድ፣ ከሻምበል ሻምበል የኢላማቶክስ ውድድሮች አሉ። ሁል ጊዜ አታሸንፍም። አንድ ቀን ትሸነፋለ። እኔ የነበርኩበት ሻምበል ለምን ተሸነፈ? አይደለም ተሸነፍነ። ኢላማቶክስ ኢላማቶክስ ተሸነፍንና መቶለቃ አበበ ይባላሉ። የወለጋ ሰው ናቸው መጥተው ሰፈር ከደረስን በኋላ ከኢላማ ወረዳ ኢላማ ወረዳ እንግዲህ ሰፈር ላይ አይደለም፣ እያንዳንዱ የማሰልጠኛ ቦታዎች ስፖርት የምትሰራበት ሌላ ቦታ ነው። ኢላማ የምትለማመድበት ሌላ ቦታ ነው። የእግር ጉዞ የምታደርግበት ሌላ ቦታ ነው። ሪዮት ዓለም የምትማርበት ሌላ ቦታ ነው። ፎሎን የምትቆጠርበት ሌላ ቦታ ነው። ወትድርና ዓለም ውስጥ የምታረፍበት ሰፈር ግን ያው ሰፈር ይህ ነው። ሰፈር ደርሰን እንዴት ተሸነፍን ብለን በቃ ስንናደድ ተመልክቷል። ተከትሎን መጣና ሰፈር እንደደረስ እጃችሁን ወደ ላይ አለን። እጅ ወደ ላይ ስናደርግ አንድ ጊዜ ለራሳችሁ አጨብጭቦ አለን። አጨበጨ ምን ነው ምናምን ስንል አያያዛችሁ ጥሩ ነው። ዛሬ ተሸነፍን ብላችሁ ተስፋ እንዳትቆርጡ፣ በሚቀጥሉ በሚቀጥሉ ጊዜያቶችና ውድድሮች እንደምታሸንፉ ሙሉ እምነቱ አለኝ። አዛዤ ነግሮኛል። አያያዛቸው ጥሩ ነው ብሎኛል። ከማንም ሰው ጋር እኮ አልተገናኘም። ይሄ ለወታደር የምትሰጠውን የልብ ልብ እንዲሰማውና ሞራል እንዳይወርቅ የምታደርገው ትልቅ ፕሮፖጋንዳ ነው። በት ዋናው ከጦርነት በውትድርና ዓለም ውስጥ ፕሮፖጋንዳ ነው። ፕሮፖጋንዳ ትልቅ ስራ፣ ትልቅ ሚና አለው። ከዚህ በፊት ነግሬያቸዋለሁ። በከርሌንግ መጽሄት ላይ የተጻፈ አንድ ጽሑፍ፣ አንድ ከተማ ህዝብ የዓለምንም ቶክስ ከተማውን ለቆ እንዲወጣ ተደረገ ይላል። ዛሬ ማታ የከተማ ከተማ ሊመታ ነው ተብሎ በፕሮፓጋንዳ ብቻ በድምጽ ማጉያ መኪና ይዞ ከተማውን እየዞረ ለፈፈ ሰው ቅያሬ ልብሱን ብቻ ይዞ ከተማውን ለቆ ወጣ ይላል ማታ ላይ ሲታይ አንድ ሰው የለም ከተማው ውስጥ ፕሮፓጋንዳ ምን ያክል ቦታ እንዳለውና ምን ያክል ሚና እንዳለው እንግዲህ በዚህ ማየት ይቻላል ማለት ያክል ነው አድማጮቻችን ተመልካቾቻችን በሌላ መረጃ ምክክር ኮሚሽን አጀንዳ ያቀረቡልን ፋኖዎች አሉ ብሏል የጎጃም ፋኖ ያቀረብነው ጉዳይ የለም ብሏል እንግዲህ የጎንደር ፋኖዎችም የምናውቀው ነገር የለም እንዳሉ የተገለጸበት ሁኔታ ነው ያለው። ምክክር ኮሚሽን እንግዲህ ሰባት ሺህ ሰው የተሳተፈበት በባህር ዳር መደረጉ ይታወቃል። የታሰሩ እና ጫካ ያሉት የሌሉበት ምክክር ነው እንግዲህ የተደረገው። እንዴት አጀንዳ አቅርቡልን ብለው በድፍረት ልንናገሩ ቻሉ እየተባለ ይገኛል። እንግዲህ የተጣሉ ሰዎች የተጣሉ ሰዎች በሌለበት ቦታ አስታራቂ አስታርቀናል እንግዲህ አይነት ነገር ነው የሚመስለው። እውነተኛ ምክክር አይደለም። የአማራ ኃይሎች ሚዛንን ነው እንግዲህ ኃይሎችን ማዘናጋት ነው ዘመቻው። እውነተኛ ሰላምን የሚያመጣም አይደለም። የፋኖን የኃይል ሚዛን ግምት ውስጥ ባስገቡ ሁኔታ ነው ይሄንን ነገር እየተጫወቱ የሚገኙ የሚሉትም በርካቶች ሀሳባቸውን እየገለጹ ይገኛሉ። ይሄንን እንግዲህ አሁን የምክክር ኮሚሽን ፖለቲካ ብቻ ሳይሆን ወታደራዊ ስልትም ኦሪንቴሽን ወስዷል። ይሄ ምክክር ኮሚሽን የምንለው ፕሮፌሰር አርያ በጣም ወታደራዊ ትምህርትንም ወስዷል፣ ተማክሯል፣ ተዘክሯል። በጣም ቀላል አካሄድ አይደለም እየሄደ ያለው ፕሮፖጋንዳም አብሮ ነው ይዞት እየሄደ የሚገኘው ማለት ነው። ምክክር ኮሚሽን ማለት ለእርቅ ነው፣ ለመወያየት ነው፣ ወደ ሰላም ለመምጣት ነው። ድብቅና ሴኩሪቲ ለማድረግ ለምን ተፈለገ? ከዚህ በፊትም እየተነጋገርን ያለነው ፋኖች አሉ በማለት እስከ ጠቅላይ ሚኒስትሩ ድረስ ፓርላማ ላይ መናገር ደረጃ ደርሶ ነበር። ከዚሁ ጎን ለጎን ፕሮፌሰር አርያም እንደዚሁ ያናገሩን ትጥቅ ትግል እያደረጉ ያሉ ያናገሩን ሰዎች አሉ። ለእነሱ ደህንነት ሲባል አንናገርም፣ ወቅቱን ጠብቀን እንናገራለን ነው የሚሉ አሁንም እነሱ ሲፈቅዱልን ብቻ ነው የምንናገረው፣ ነማን እንደሆኑ እንጂ አንናገርም የሚል ንግግርን ያሰሙ። እዚህ ላይ እንግዲህ ህዝባችን ህብረተሰባችን መገንዘብ ያለበት ነገር ቢኖር ፋኖቻችንም መስማትና ማወቅ ያለባቸው ነገር ቢኖር ምንድን ነው፣ ኮንፊደንስ እና ቀደመኝና ቀደምኩ አይነት ነገር እንዳይመጣ ጥንቃቄ መደረግ አለበት። ምክንያቱም ማን እንደሆነ የትኛው ወገን የትኞቹ፣ ፋኖቹ እንግዲህ በአማራ ክልል በአራት ቀጠና ነው ፋኖቹ ያሉ። ሸዋ ቀጠና አለ፣ ወሎ ቀጠና አለ፣ ጎንደር እና ጎጃም ቀጠና አለ። አራት ቀጠናዎች ላይ ነው ፋኖቹ ያሉ እንግዲህ ሁሉም የእርስ በርስ ጥርጣሬ ውስጥ እንዳይገባና ና ሹኩቻ በውስጣቸው ለማስገባት ነው አሁንም አጀንዳ ይዞ የመጡ ማለት ነው። ስለዚህ የትም ቦታ ያለ ፋን እኛ አድለንም የከሌ ነው የሚል ነገር ንግግር መሰማት የለበትም። ከራሳቸው አንደበት እውነተኛና ትክክለኛ እዚህ አካባቢ ያሉ ፋኖች ናቸው ያነጋገሩ እስከሚሉ ድረስ ፋኖች በዚህ እንደ አጀንዳ አድርጎ የወሎ ፋኖን የተነጋገረው የጎንደር ፋኖን የተነጋገረው የጎጃም ፋኖ ነው የሸዋ ፋኖ ነው የተነጋገረ የሚለው ንግግር በፋኖች ውስጥ መሰማት የለበትም፣ በጭራሽ። ምክንያቱም ለብልጽግና የሚኒስትሪ ጥያቄን ዜሮን መቀባት መልስ መሙላት የለብንም እና እራሳቸው እንደጀመሩ እራሳቸው መጨረስ አለባቸው። ይሄ የእርስ በርስ ማጋጨት አይነት ነገር ነው፣ እንግዲህ እየሰሩ የሚገኙት ማለት ነው። ይሄንን ምሳሌ በምንድን ነው የምንወስደው? ሰውዬ ሁለት ሚስት አገባ። ሁለት ምስት አግብቶ ሁለቱ ምስቶችም ተመካከሩና፣ ምግብ አንሰጠውም አለ። በጣም ተቸገረ፣ ተራብ። እዛም ሴት ሴቶቹ ተነጋግሯል። ፊት ትነሳዋለች። ቤቱ ትንሽ ራቅ ይላል፣ ይራራቃል። እዚችኛ ዋጋም ሲመጣ ፊት ትነሳዋለች። ሰውዬ በጣም ብልጥ ናቸው። ከእለታት አንድ ቀን አንዷ ቤት ሲሄዱ ምንም ነገር የለም። ከአጥራቸው ላይ የባህር ዛፍ ስንጣሪ፣ ይሄ ስቲኪኒ የሚባል ጥርስ የሚጎረጎርበት የለም። የአጥሩን እንጨት ሰብሮ እንደ ስቲክኒ ሰርቶ መጣና እዚችኛዋ ቤት ጥርሱን እየጎረጎረ አውቆ እየራበው እየሞረሞረው እያገሳ ጥርሱን እየጎረጎረ እንዴ ነሽ? ደህና ነሽ ወይ አለሽ ወይ ምናምን ይላታል። ሴትየዋ አንሰጠው ምግብ ተባብለን ተነጋግረን እንዴት አባቷ ሰጠችው፣ እኔን ለማሳጣት አይደለ እንዴ ምግብ የሰጠችው ብላ ትበሽቅና ግጥም አድርጋ የደበቀችውን ቅቤ አውጥታ ገንፎ ሰርታ ሰጠችው። ሰውዬ ርቦት ስለነበረ እንክት አድርጎ በላ። በእንደዚህ አይነት ሲስተም ተጠቀመባቸው ማለት ነው። ዱላ አላነሳም፣ የታባሽ የታባክ አላለም። የጭንቅላት ስራ ነው የሰራባቸው። ስለዚህ አሁንም የተነጋገርነው ያነጋገሩን ፋኖች አሉ የሚሉት ሌሎቹ፣ እንዴት ቀደሙን፣ እንዴት እንደዚህ ያደርጉን። ልክ እንደዚህ ሰውዬ አይነት ነገር እንዳይሆን ጥንቃቄ መደረግ አለበት። ጎበዝ፣ መብሰል አለብን፣ ጭንቅላታችንን ማሰራት አለብን። ፋኖ በሚሰጠው በሚመጣው አጀንዳ ሁሉ መሄድ የለበት። ጥንቃቄ ይደረግ ነው ከዚህ በፊት ይበቃናል። ከሌላ ፋኖ እንደዚህ ያደረገ ፋኖ ከሌላ እንዲያደረገ የዚህ ከተማ ፋኖ በዚህ ወጣ በዚህ ገባ፣ ይበቃናል። ሁለት ዓመት ሞልቶናል። ፖለቲካውም የትጥቅ ትግሉም ውጊያውም እያንዳንዱን ነገር ኦሪየንቴሽን ወስደናል፣ በቂ ነው። አድማጭ ተመልካችም፣ ቲፎዞም፣ ሁሉም ተጫዋቹ ሁሉ ነገር ተረርተናል። ሜዳ ላይ ያለውን ሁኔታ ማለት ነው፣ ብልጽግና የሄደበት ያለውን አካሄድ። ስለዚህ ሁሌ እንግዳ መሆን የለብንም፣ ሁሌ መሻወድ የለብንም። ሁሌ በእነሱ አጀንዳ መሸወድ የለብንም። ይሄ ጥንቃቄ መደረግ አለበት፣ ሊሰመርበት ያስፈልጋል። እራሳቸው እነ እከሌ ናቸው ያነጋገሩን ይበሉ፣ ምንም ችግር የለበትም። ጎወስ ስለዚህ በዚህ እኒድ ነው። ሌላው በአዲስ አበባ በጥቃቅን ተደራጅተዋል ለተባሉት እንግዲህ ወጣቶች የታክሲ ተራ አስከባሪነት ለመተካት ወስኗል የተባለው እንግዲህ በስራ ላይ የቆዩት በገንዘብ ስለያዙ ወደ ሌላ ስራ ይዘዋወራሉ እያሉ ይገኛሉ። ወደ 1ሺህ 2መቶ ተራ አስከባሪዎች ናቸው እንግዲህ ከስራ ውጭ የሚደረጉ ተብሏል። እንግዲህ አሁኑ በዚህ ተራ ማስከበር የሚሰማሩት የመረጃና ደህንነት የሰለጠኑ ናቸው ተብሏል። እንግዲህ የሚሰማሩት በአንድ ድንጋይ ሁለት ወፍ መምታት ይሆናል ማለት ነው። ብልጽግና እንግዲህ የራሱን መብትና የራሱን ሰላም፣ የራሱን ጤንነት፣ የራሱን ጥበቃ፣ የራሱን ቤት ለማስጠበቅ እሱን የሚመስሉ ሰዎችን የተለያዩ ቦታዎች ላይ እያሰማራ የሚገኘው እንግዲህ ቀላል ቁጥር አይደለም። ወደ 10200 ምናምን ተራ ማስከበር ላይ የሚሰሩት እነሱን አንስቶ እነሱ የሚፈልጉትን በእነሱ ልክ ቀለም የተቀቡትን ወደዛ ቦታ ላይ ማምጣት ስራ ነው። በዚህ ግርግር ያለበት ብዙ ሰው የሚተላለፍበት ብዙ ሰው የሚስተናገድበት ቦታ ነው። መረጃና ደህንነት ስራዎችንም ጎን ለጎን የሰለጠኑ እና ብልጽግናን መጠበቅ የሚችሉ እና በተለያዩ ኢንፎርሜሽን ለብልጽግና ዋጋ ሊከፍሉ የሚችሉ ሰዎች ይተካሉ እዚህ ቦታ ላይ ተብሏል። እንግዲህ ይሄ ቀላል ነገር አይደለም። ነባር የነበሩት ቤተሰብ አላቸው፣ የሚያስተዳድሩት ልጅ አለ፣ ጡረታ አለባቸው፣ እናቶች አሉ፣ አቅመ ደካማ ሰው አለበት። ለብዙ ዘመናት በዚህ ስራ ሲተዳደሩ የነበሩት ምናልባት ሌላው ትምህርት ላይኖራቸው ይችላል። በዚህ ስራ ላይ ነው ሲሰሩ የነበሩት። በየሀገሩ በየክፍለ ሀገሩ አሉ እንደዚህ ተራ የሚያስከብሩት። ከእድሜያቸውም አንጻር እንግዲህ እነዚህ ሜዳ ላይ ለማበተን የታቀደ እቅድ መሆኑ በትክክል ተሰምቷል። ባለፈው ጊዜ ይህንን መረጃ አውጥተን ነበር። አሁን ጉዳዩ ተጠናክሮ ቀጥሏል። በሌላ መረጃ በውልቃይት እስከ ቀበሌ ድረስ ያሉት አመራሮች ወታደራዊ ስልጠና ተሰጥቷቸዋል። እንግዲህ በሀሳብም በህብረትም ትጥቅ ዝግጁ መሆናቸውን አረጋግጧል። በውልቃይት አማራ ነው። ውልቃይት የአማራ ነው። የአማራ ነው እንጂ ትግራይ ሆኖ አያውቅም። እንግዲህ ዳግም ተከዜን ተሻግሮ የሚመጣ ወራሪን የሚመክት ኃይል ነው የሚል ነው እንግዲህ ዘመቻው ሌላው በኦሮሚያ ክልል እንግዲህ የጃልሽዴ ግድያን ተከትለው መረጃውን ለመንግስት ሰጥቷል የተባሉት አካባቢ ላይ ቤተሰቦቻቸው ወደ ሀያ ሁለቱ ሰው ኦኔግ እርምጃ ወስዶባቸዋል በኦሮሚያ ክልል እንግዲህ በወለጋ ሆሮ ሊሙ ወረዳ ጎርባ ቀበሌ ላይ ነው እንግዲህ ጭፍጨፋ የተፈጸመው አዲስ ስታንዳርድ ዛሬ ባወጣው መረጃ ደግሞ እነዚህ የተጨፈጨፉት ቀደም ሲል ሀያ ሁለት እንደነበር አሁን ወደ 29 ቁጥሩን ከፍ አድርጎታል። አዲስ ስታንዳርድ መረጃውን ከዛ አውጥቷል። ጃልሽዴ በሚገደልበት ጊዜ ጥቆማ ለመንግስት የሰጡ ሚሊሻ ቤተሰቦቻቸው ይታወቃሉ። እነዚህ ቤተሰቦች በኦሌግ መገደላቸው ተሰምቷል። ሌላም በጎንደር እብናት አካባቢ የደፈጣ ጥቃት ተደርገው 12 ሚሊሻ ተገልሏል። ከዚህ እንግዲህ የተበሳጨው የአገዛዙ ወታደር በበቀል በቋልስ ቀበሌ የህዝብ ንብረት ዘርፏል። እንግዲህ የቁም ከብቶችን ምርቶ ወስዷል። ምናልባት የፋሲካ በዓልን ምክንያት በማድረግ እንግዲህ እነዚህን ከብቶች ለማረድ የታሰበ ይመስላል። በተመሳሳይ አቸፈር ሰንድቅ ስንቅ ጭነው ሲንቀሳቀሱ በነበሩት ላይ የደፈጣ ጥቃት ተፈጽሞባቸዋል። ጉዳት መድረሱን የተሰማው ቋራና መተማ በርካታ የአድማ ብተና አባላት ፋኖን ተቀላቅሏል። እንግዲህ ሰሞኑን አንድ መቶ አስራ አራት አድማ ብተና መጥፋቱ መረጃ እየወጣ ይገኛል። እነዚህም እዚህ ውስጥ እንደሚገኙ ተገልጿል። እንግዲህ ሌላው ሽንፋ ወታደራዊ እንቅስቃሴ አለ ተብሏል። እንግዲህ በጎጃም ጎቻ በትምህርት ቤት ውስጥ በሚሊሻ ካምፕ ላይ ጥቃት ደርሷል። በርካታ ሚሊሻም ለጉዳቱ ሰለባ እንደሆነ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ በአክብሮት ጠይቃለው። መልካም ምሽት